ሰላም ሰላም ሰላም እንዴት ናችሁ? አማን ነው። ክብሩ ይስፋ ክብሩ ይስፋ። የእናትና የልጅ እንግዲህ ይሄ ብራዘር በውስጥ በኩል አወራኝ። ዲጄ ሊ በውስጥ በኩል አወራችኝ። ይሄ ዮኒ እኔ አረኩት ጥፋት የለም። ስለዚህ እባክህ አንተ ፔጅ መጥቼ ልናገር፣ ምስክሮችም ካሉ ይምጡ እንነጋገር ተባለ ለዚህ ብራዘር። እኔም ደግሞ ምን ችግር አለው ከሁለቱም ልስማና ያለውን ነገር እንነጋገር አልኩ። እኔ ቤት መጣች፣ አብራራች። ስታብራራ ሰዎች ካሉ ይምጡ ችግር የለብኝም አለች። እኔም ደግሞ መጀመሪያ ከሁለቱም ሀሳብ እንስማና ከዛ በኋላ ያለው ነገር ፍርድ ይሰጣል አልኩ። ዲጄ ሊ መጣች። ምንም አላረኩም፣ በእኔ አደለውም፣ እንዲያውም አብልቼ አጠጥቼ ነላኩት፣ ከስራውን ላ ጀምረዋል ምናምን ብላለች። ተመልሼ እመጣለሁ። ያው እንደምታገት የሥራው ባህሪ ነው። የወንዶ ሽንት ቤት ገብቶ እየሸና ነበር፣ ወጥቶ እዛውኜ ነው ማወራው ነው ያለኝ። ኦኬ አልኩ። ከዛ ሰው መጣ። የሆነች ሴት ገባችና አብራራች። አይ የሆነው ነገር ሌላ ነው። የሆኒ በማስረጃ በድምፅ ወጥቷል። በራሷ በእህቷ አካውንት ነው ገንዘቡ ራሱ የገባው። ስለዚህ ይህን ልጅ አምጥታው ራሱ እዛ አርባ ሺህ ብር ሌላ ተቀብላው፣ የላኩን ሌላ ቦታ ነው። አስራ አምስት ቀን የሰራበት ራሱ አልተከፈለውም። የሚበላው የሚጠጣው፣ የስኳር ታማሚ እንደሆነ እያወቀች ጥላን ሄደች ተባለ። ከዛ ዲጄ ሊ ነይ ብዬ መሰጃ አደርኩላለሁ። ጠፋች። በሁለተኛውም ቀን ነይ ብዬ መሲ ብሪጅ ስቶንን ሳውራት ኢንፎርሜሽን ዋለኝ። አመጣለሁ ብላ መጣች። ስትመጣ ዲጄል የምትባለው ብራዘር ጠፋ፣ ድራሹን አጠፋ፣ ከምኑም ነገር ጠፋ። እኔ ፍርድ ቤቱ ባዘዘው መሰረት ፍርዱን ሰተናል። እሱን ብቻ ሳይሆን ሌላ ሰዎች የበላቻቸው ብዙ ሰዎች ስላሉ ከዚህ በኋላ ዲጄሊ ፕሮሞት የምታደርጋችሁ ማንኛውም ዘፋኝ ብትመጣ ቦይካት ትደረጋለ ማንኛውም ዘመን እንደዚ አይነት ቆሻሻ ያውም የሚበላው የሚጠጣው አቶ እነ መሲ ብርጅስቶን አምጥተው ሀቢባ ቤት ተመጡ ገንዘብ ተዋጦለት የሚቀምሰው ነገር ተገኘ። በዚያ አጋጣሚ ሳራ አላበሻ ሬስቶራንት እጅግ አድርጌ አመሰግንሻለሁ። እግዚአብሔር ያክብርሽ፣ እግዚአብሔር ይውደድሽ። የምታደርጊያቸው ነገሮች ለዘመናት ለዘመናት ብዙ ሰዎችን ስታግጅ፣ ብዙ ሰዎችን ስትረጃ ያውቃል እና እሷ አሁን ስራ አግኝታለት ወረቀቱን ጨርሳለት ነገሮቹ እየተስተካከሉለት ይገኛሉ። ከእንደዚህ አይነት ቆሻሻ ወንዲላ ባለጌ የገዛ ወገኖቿን ከምትበድል ቆሻሻ ይሰውራችሁላለሁ። ሌላው መናገር የምፈልገው ምንድን ነው፣ ገንዘብ ስትበሉ በፈጣሪ ከምስኪኖች ተው። መዝረፍ ካለባችሁ ሀብታሞች ጋር ዝረፉ። ለምንድን ነው ሀብታም ተዘረፍኩኝ ብሎ መጥቶ ማያውቀው? የሚደፍረው ስለሌለ። የሚታለሉት ሁልጊዜ ጊዜ ህይወታቸውን ለመቀየር አንድ ነገር ለማድረግ ቤተሰቦቻቸውን ለመርዳት ተፍጨርጭረው ለፍተው ተበድረው የሚያመጡትን እነዚህ ደሃዎች ምስኪኖችን ሁልጊዜ መዝረፍ የተለመደ ነገር፣ እኔ የተለመደው ይሄ ነው። በነ ልጅ ቢኒ ቢልጮም አይተነዋል። ልጅ ቢኒ ብሎ በነጠላ ተሸፍኖ የነበረው አራት መቶ ሺህ ብር የዛሬ አምስት ዓመት የበላት እናቷን የምታሳክምበት አሜሪካ መጠቼ ህይወት እቀይራለሁ ያለች እህታችን ነው። ከግብፅ ደግሞ ሌላ የበላች ሌላ ሴት አለች፣ እንደዚሁ 32000 ዳላር የእሷ ይለያል፣ 32000 ዳለር ነው የዘረፈችው። መስቀል አድርጋ ምስኪኖችን በመዝረፍ ይታወቃሉ። አሁንም የምለው ምንድን ነው? እባካችሁ ምስኪኖችን ከዘረፋችሁ፣ እምባቸውን ለእግዚአብሔር ነው የሚያነቡት። ስለዚህ ትዋረዳላችሁ፣ ትዋረዳላችሁ ነው ምለው ዲጄ ሊ የምትባይ ቆሻሻ፣ እውነቴን ነው የምናገረው። ብዙ ሰዎች ገንዘብ በልተሻል። ከዚህ በኋላ ዱባይ ላይ አንቺ ለክስ ነው የምትቀርቢ። ለማየት ያውቃል፣ መቀመቅ እንከትሻለን። ዱባይ ላይ የምትኖሩ ወንድም እናቶች፣ በዚህ ወንጀል ስለተሰራ ማራጭ ዊትነሱ ስላለ ዊትነስ ይዛችሁ መጣችሁ፣ ከሳችሁ ልኳን ልኳን አስገቡልላሉ። ሰላማችሁ ይብዛ፣ መልካም ጊዜ ይመቻችሁ።